በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እዚህ በመካከላችን መልአከ ሣህልን በፊት ለፊታችን እናገኛለን። ከዛ በፊት ክርስቶስ በከበረ ሰላምታ ሰላምታ ተሰጣተን እርሶ ስማውትን ያስተዋውቁናል፣ አጥቢያዎትንም ያስተዋውቁናል። ስለሚጠየቁት ጥያቄዎችንም ያሉትን ዘርዘር አርገን ጥያቄዎችን እንቀጥላለን። ክርስቶስ ተንሳ ሙታን ባቢ ያይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ኮነ ፍሥሓ ወሰላም አሜን። አምላካችን ለዚች ቀን ለዚህ ሰ ስላደረሰን የተመሰገነና የተከበረ ይሁን። እስቲ በመጀመሪያ ስሞትን አጥቢያዎትን እንዲሁም ደግሞ አንድ አጥቢያም አለቃ አስተዳዳሪ ነውትና ያሉትንም የአጥቢያውትንም መና ሚዛኑን በተመለከተ ያለውን ከስሞትን ጀምርና አጥቢያውትንም ስም ያስተዋውቁን። በዛው እግዚአብሔር ይስጥልኝ፣ እግዚአብሔር አክብርልኝ። እንደምንሰነበታችሁ እግዚአብሔር ይመስገን፣ አሜን። አምላካችን እግዚአብሔር ስሜ የተመሰገነ ይሁን። ስሜ መልአከ ሣህል ቀሲስ ያብባል ሙሉዓለም ይባላለሁ። የብሬመን መካነ ሰማዕት ቅዱስ እስጢፋኖስ ቤተክርስቲያን አስተዳዳሪ ነኝ። ብሬመን ማለት አውዚ ካለንበት ቦታ 150 ኪሎ ሜትር ወደ ሰሜን አካባቢ ወደ ርቀት ላይ የሚገኝ ከተማ ነው። እዛ ከተማ እስጢፋኖስ ቤተ ክርስቲያን አለ። እዛ ብዙ ምእመናን መጥተዋል፣ በዚህ ቀን ተገኝተዋል። እግዚአብሔር እያመሰገንን ነው፣ እናመሰግናል ነው። መጨረሻ ላይ የቅዱስ እስጢፋኖስን ምእመናን እንዳለ አንድ ላይ ሰብሰብ አድርገን እንደ ማስታወሻ የምንገናኝበት ቦታ ሊኖረን ይችላል። መጨረሻ ላይ ከዚሁ ጋር ተያይዞ ግን ያሉትን እንደ አባትነት ይህ ገዳም መገደሙ በዚህ ሀገር ላይ ለምእመናን ያለው አስተዋጽኦ ምንድን ነው ብለው ያስባሉ? ያው ብዙዎቻችን የምናውቀው ነው፣ እንዲያው ደጋግመን ልናገሮ ካልሆነ ይህ ገዳም አስፈላጊነት የሚጠፋን አይመስለኝም። ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታላቅ ቤተክርስቲያን ናት። ለቤተ ክርስቲያኒቷ የሚመጥን ገዳም እስከ ዛሬ ያለመኖሩ የሚያስቆጭን ነው። ለረጅም ጊዜ ምመናን የሚጽናኑባቸው ሱባኤ የሚያሳልፉባቸው እሁድ፣ ቅዳሜ ልጆቻቸውን ይዘው መጥተው እያስተማሩ በተረጋጋ መንፈስ ከዓለም ርቀው የሚያሳልፉባቸው ጊዜያት ነፍሳቸው፣ መንፈሳቸው የሚታደስበት ጸበል የሚጠመቁበት የሚጸበሉበት ቦታ ያስፈልጋቸዋል። እሱን እስካሁን አላገኘንም። እግዚአብሔር ባወቀ አሁን ቀኑ የደረሰ ይመስላል። እውነቱን ለመናገር የምእመናኑ መምጣት በራሱ በጣም ብዙ ሰው ዛሬ የመጣው ከብዙ ቦታ ከሰሜን እስከ ደቡብ፣ ከምስራቅ ከምዕራብ ተሰባስቦ ነው የመጣው ይሄ እግዚአብሔር ስራውን ሲያሰራ መንፈስ ቅዱስ የፈቀደ ቀን ሰውን እራሱ አነሳስቶ ያመጣል። እና ይሄን የማየው የሰው ሁሉ በጣም ደስታ ያየነው ገብተን የጎበኘነው ነገር ትልቅነቱ ስፋቱ ተከታታይ ኮርስ ቢሰጥበት ስልጠና ቢሰጥበት ጥናትና ምርምር ቢደረግበት ያው እቅዱንም አውቃለሁ አገረ ስብከቱ ያቀደው ዝርዝር እቅዳለሁ እነዚያ ውስጥ አንዱ ሱባኤ ቢያዝበት ተከታታይ ኮርስ ቢሰጥበት ስልጠና ቢሰጥበት ልጆቻችን ይዘን መተን እሁድና ቅዳሜ ብናሳልፍበት በእረፍት ጊዜያችን በተለይ እዚህ ሀገር ተወልደው ላደጉ ልጆች ብዙ ምንሰራበት ስራ ነውና በጣም ትልቅ አስተዋጽኦ ነው የሚኖረው። ጥያቄ በጣም እናመሰግናለን። እንደ አባትነት የነሳ ልጆችን ወይም ምእመናንን እንደ አጥቢያም አለቅነትም ተመለከተ እንደ ቤተክርስቲያንም አባትነት ያለው ነገር ላይ አበክሮ ሰጠው ምን እንደምንጠቀምበት ነው ያሰጡት። ምዕመናንስ በዚህ ቦታ ላይ በመገኘት የሚጠቀሙት ጥቅም እንዳለው ሁሉ ይህንን ነገር ለኛ እንዲሆን ለራሳችን እንድናስቀረው ገስተንም የኔነት እንዲሰማ ለማድረግ ምእመናን በምን አይነት በኩል እንዲሳተፉ ምክርና ጥሪ ያስተላልፋሉ? እንግዲህ ይሄ እግዚአብሔር ይሄን አጋጣሚ አካውን በፊት ብዙ ያየናቸው ልንገዛቸው ነው እየተባሉ ውጫጫችን ላይ የመጡ ግን ደግሞ በአንድም በሌላ ምክንያት የቀሩ ብዙ ቦታዎችን አይተናል። ግን እንደዚህ አይን የሚስብ በጣም ሰፊ ቦታ ያለው ህንፃውም በጣም በጥሩ ሁኔታ የተያዘ ብዙ እድሳት የማያስፈልገው ያለ ብዙ ወጪ ብዙ ነገር ማድረግ የሚቻልበት ኦልሞስት በዚህ ሀገር ዋጋ እናውቀዋለን። አሁን ገዳሙ የተሰጠበትን ዋጋ ግዙ የተባልንበት ዋጋ ከተማ ውስጥ ትንሽ እየቤት አንገዛበት እና በዚህ ዋጋ ይህን እንኩ ተብለን ስንሰጥ አይ ቲንክ እንደ ስጦታ እና ሊያመልጥ የማይገባ አጋጣሚ መሆኑን አውቀን ሁላችንም ልንረባረብ ይገባል እና ምንም ያው ከምንም ነገር በላይ መጀመሪያ ይህ ነገር የኛ እንዲሆን እግዚአብሔር ሆይ ፈቃድ ይሁንልን ብለን መጸለይ ይገባናል። ምንም ነገር በላይ እኛ በምናስበው የሰዎቹን ሀሳብ በዚሁ ያቀረቡልን ስጦታ ለዘጠኝ ወር ለስድስት ወር ድረስ ከኛ ውጭ ሌላ ሰው እንደማይነጋገሩ እንደማይደራደሩ ቃል ገብቶ በዚህ ሀሳባቸው ጸንተው በመልካም ፍላጎታቸው ለእኛ እንዲሰጡን ይህን ሀሳባቸውን እንዲያጸናልን እኛንም ደግሞ ሁላችንም እንዲህ በአንድ ልቤት እንደተነሳንበት በእውነት በብፁ አባታችን አስተባባሪነት በሀገረ ስብከቱ ውስጥ ባለው ኮሚቴ አማካኝነት የተሰራ ብዙ ስራዎች አሉ። ይሄ እንዲህ ወደ አንድ የመጣው ስሜት እንዲሁ እንዳለ በመላው ዓለም ያለውን ሰው ልብ ብሎ አነሳስቶ እንድንገዛው እንዲያደርገን ከምንም ነገር በላይ ፈቃደ እግዚአብሔር እንዲሆን መጸለይ ሁላችንም ማሰብ ከምንም ነገር በላይ የሚያስፈልገን የመጀመሪያው ስራችን ነው። ከሱ ቀጥሎ ግን የተጠየቅነው ገንዘብ ብዙ ባይሆንም ግን ሀገረ ስብከቱ ራሱን የቻለ የገቢ ምንጭ ስለሌለ የገቢ ምንጮቹ ምእመናን ናቸው። የሚገዛው ለምእመናን ነው፣ የምንጠቀመው እኛ ነው እና ሀብታችን ነው፣ ቅርሳችን፣ ታሪክ ነው፣ ለልጅ ልጅ የምናስተላልፈው ነገር ነው። ስለዚህ በአቅማችን ሁሉ ልንደግፈው ይገባል፣ ሁላችን ደግሞም መደገፉ ለረዥም ጊዜ ሳይሆን የተሰጠን የቀን ገደብ ውስጥ አለ። በዚያ የቀን ገደብ ውስጥ ሁላችን ብናዋጣ ይገባል። አሁን እያየን ያለ ነው፣ ባለፈው ሙኒክ የተሰበሰበው በየአጥቢያው እየተሰበሰበ ያለ በጣም ትልቅ መነቃቃት አለ። የመጣው ሰው ሁሉ በሙሉ በደንብ ሊተባበር፣ በነፃ አይደለም የሚሰጠን፣ በዝቅተኛ ዋጋ ነው፣ ግን ነፃ አይደለም። ያን ማዋጣት ካልቻል አንገዛውም ስለዚህ ያን ማድረግ አለ። ይህ ነገር በጣም እያንዳንዱ ሰው በህይወቴ አስፈላጊ ቁልፍ ነገር ላደረገው የሚገባ ብለ እንደምናስብ አውሮፓ ላለ ነው ምዕመናን በጣም የቤተ ክርስቲያናችን አንድ ቁልፍ ስራ እንደሆነ አስብ ልንንቀሳቀስበት ይገባል ነው ማለት ነው። በጣም እግዚአብሔር እናመሰግናለን። እንደ ቀሲስ እንግዲህ ቀሲስን ከትምህርቱም ደረጃ በዶክትሬትም ሲሰሩ የተማሩበትም የጨረሱበትም ጀምሮ እዚህ ሀገር ረዥም ዓመት ሳትን የኖሩበት ነው እና ይህንን ከዩኒቨርሲቲም ጀምሮ ምእመናንንም በማገልገልም በመቆየትም እዚሁም ደግሞ ያሉትን ህጻናትን በያጥቢያው ብዙ ህጻናት እርስም ደግሞ እንደምናውቀው በተለያዩ ቦታ ላይ የዘሩ ትምህርት ካለ እግዚአብሔርን በማስተማር በቋንቋቸው ልጆችም እንዲማሩ በማድረግ የደቂቃ ስቴፋኖስን ስራ በመስራት ትልቅ አስተዋጽኦ እያደረጉ ያሉ አባቶቻችን መካከል እርስ ተቀዳሚዎች ውስጥ አንዱ እና ከዚህ አኳያ ህፃናቱ ያለው ድርሻ ከብረ ክህነትን እንዲደርሱ ከማድረግ አኳያ ክህነታቸውን እንዲጠብቁ ከማድረግም አኳያ እንደዚሁም ደግሞ የገዳም ለዛ ስራ ቅድም አንስተውታል። ጥናትና ምርምር ተከታታይ ትምህርት ቢነሳበት ብለዋል እና እነዚህ ነገሮችን ስናነሳ እርስ ለዚህ ቦታ ላይ ለልጆቻቸው ምእመናን ምን አይነት ተሳትፎ እንዲያደርጉና ልጆቻቸውን በዚህ ቦታ እንዲያጸኑ የሚያደርጉበትን እንደ ቃለ ምዕዳንም አይነት አድርገው አጽኖት ሰጥተው ይህንን ቃልን ቢያስተላልፉልን የመጨረሻ ሀሳብ ለማንሳት ፈልጋለሁ። እግዚአብሔር ስጥል። በጣም ጥሩ ሀሳብ ነው ያነሱት፣ ቀሲስ። ከምንም ነገር በላይ ይህ ገዳም ልጆቻችን በአውሮፓ ምድር ክርስቲያን አድርገን ኦርቶዶክሳዊ አድርጎ ለማሳደግ ያስፈልገናል። ገዳም ይህ ገዳም ብቻ ማለት አይደለም። በየቦታው የራስ ህንጻ ሲኖርና ሳይኖር ልጆቻችን የምናሳድግበት መንገድ በጣም የተለያየ እንደሆነ አይተናል። የራሳቸው ህንጻ የገዙ አጥቢያዎች በቀላሉ በተከታታይ ስልጠና መስጠት ይችላሉ። ልጆችን እየጠሩ ማስተማር ይችላሉ። እያየ ነው ነው እንግዲህ አሁን በጥቂቱ በካስል መድኃኔዓለም፣ በፍራንክፍርት መድኃኔዓለም፣ በርሊን አማኑኤል የራሳቸው ህንፃ ያላቸው ከለን ሚካኤል እ ጥቂት ቦታዎች ናቸው ያሉ። አሁን እግዚአብሔር ይመስገን ዱስልዶርፍ አቡነ ገብረ መንፈስ ቅዱስ የራሳቸው ህንፃ እንደዚህ ሲኖሩ እነዚያ ቦታ መኖሩ በራሱ በጣም ለውጥ አለው። ሌላ ቦታ አለ ለምሳሌ ሌሎች እንደ ብሬመን፣ ሌሎች በውሰት ቤተክርስቲያን የምንጠቀምበት ቀድሰ ውጣ ነው የምንባለው። ልጆቻችን የምናስተምርበት ሰዓት መጠየቅ፣ ተጨማሪ ሰዓት ማግኘት በራሱ ብዙ ችግር አለ እና ኦንላይን ማስተማርና አካል ማስተማር አንድ አይደለም። ኦንላይን ብዙ ጊዜ እናስተምራቸዋለን ግን አንድ እሁድ ቅዳሜ ሰብስበን ቁጭ ብለን የምናስተምረው ግን ኦንላይን ሶስት አራት ወር ከምታስተምረው በላይ ተጽዕኖ ያለው ነው። ልጆቹ ሕሊና ውስጥ የሚቀረጽ ነው። መንፈሳቸውን የሚያድስ ነው፣ ያረጋጋል፣ ያጸናል። ብዙ ሰዓት ደግሞ ይሄ ከሚረብሻቸው ነገር ርቀው አእምሯቸው ተሰበስበ መማር ይችላሉ። እነዚህ ሕንፃዎች ውስጥ ቋሚ አውደ ርዕይ ልናደርግበት እንችላለን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታሪክ ብለን ከብሉይ ኪዳን ጀምሮ ያለውን የአክሱምን ታሪክ የላሊበላን ታሪክ የጎንደር ዘመነ መንግስት የነበረውን የኋላኛውን ታሪክ። እንዳለ ቋሚ አውደ ርዕይ ብናደርግ ማንኛውም ሰው እሁድ ቅዳሜ መጥቶ እያየው የሚሄደው ማድረግ አይተናል። ኮብ ኮብቲክ ቤተክርስቲያን ያለው ገዳም እንዴት የራሳቸው ገዳም ስላላቸው እንዴት አድርገው ታሪካቸው እንደሚያስተዋውቁ አይተናል። ኢትዮጵያዊ ቤተክርስቲያናችን ለጎብኚዎች በሰፊው ማሳየት የምንችለው እዚህ ቋሚ ነገር ብናሳይ ማንኛውም ቱሪስት እየመጣ ቤተክርስቲያናችን ግን እዚህ ማወቅ ይችላል። እና ልጆቻችን ለማስተማር ቤተክርስቲያናችን ለማስተዋወቅ ጥናትና ምርምር ቤተመጻሕፍት ዘርግቶ መጻሕፍቶችን አስቀምጦ እዚህ ቦታ ኮርስ፣ እንደምናውቀው የግብጾች ገዳም እኮ እዚህ ያለው ዲግሪ ይሰጥበታል፣ ስልጠና ይሰጥበታል። የርቀት ትምህርት ሆኖ ግን ለተወሰነ ጊዜ ሰልጣኞች ደግሞ መጥተው እዚህ ተገኝተው ተምረው ዲግሪ ይሰጥበታል ከቅድስት ሥላሴ ኮሌጅ ጋር አስተባብሮ ሰዎች በርቀት መምህራን ከኢትዮጵያ እየመጡ እዚህም ካሉ መምህራን አድርገው ኮርስ ሊሰጥበት ቴዎሎጂ ኮሌጅ ሁሉ ሊሆን የሚችል ነገር ነው እና በጣም በጣም ወሳኝ ነው። የራሳችን ቦታ ሳይኖረን አገልግሎታችን እንደ ልብ አልሄደም። ብዙ በብዙ ድካም ነው የሚሰራ ና የምንሰራውን ስራ ድካሙን ቀንሶ ውጤቱን ግን ብዙና ሰፊ ማድረግ ይችላል እና ልንተባበርበት ይገባል። እግዚአብሔር በእውነት ይህን ያየነውን ነገር የእውነት ሆኖ ተፈጽሞ ለማየት ያብቃን። የሁላችንም ርብርብ እዚህ አውሮፓ ያለነው ብቻ ሳይሆን የቤተክርስቲያን ልጆች ሀቲ ቤተክርስቲያን አንዲት ቤተክርስቲያን ስለሆነች በመላው ዓለም ያለን ምዕመናን ሁሉ ልንደግፈው ይገባል። ነበር ላይ እናመሰግናለን። ይህንን ሁላ ያነሱት ከሲስ እንግዲህ እንደሚሉት ደቂቀ እስጢፋኖስ በሚለው የዲያቆናትን ግሩፕ ወይም የዚህ ተወልደው ያደጉትን ህፃናት ዲያቆናት የሆኑትን በኦንላይን ማስተማሩ ያለውን ችግርና በአካል ማስተማር ያለውን ጥቅም ሁለቱን አነጻጽረው የተናገሩበት ሀሳብ ሁሉም ምእመናን የምትመለከቱት። ቀሲስ እንግዲህ ባላቸው ሙያም ባላቸው ክህነት ስራም በዚሁም በተወልዶ ባደጉት ልጆች በቋንቋ በጀርመንኛ በሚገባ ልጆቹን ራሳቸውን በመሰብሰብ በአካል በተለያየ ቦታ ላይ እንዲሁም በዙም ሚቲንግ ላይም ሰፊ ትምህርትና ሰፊ ስራ እየሰሩ ያሉ አባት ናቸው። ይህንን ስራ በመስራት ደግሞ በዚህ በጀርመንና አካባቢ ብቸኛ አባት ያለው ያለውን ስራ እየሰሩ ያለው ነው ያው ሁሉን ስራ በመስራት ያለበት ነው። ለማረም ነው የሚታረመው፣ እንዳለ እናረማለን። ነገር ግን እርሶ ይህንን የተናገሩበት አስተዋጽኦ፣ ይህንን ነገር በማድረጋችሁ ከእንደዚህ አይነት ነገር ታደጉን። ይህንን ስራ በማድረግ ላይ በጣም ተጽዕኖ፣ ችግር አለ። የራሳችን ቢሆን ግን የእነዚህ ነገሮች ይቀርፍልናል እና በአካል የምናስተምርበት በአካል የራሳችን የምናደርግበት የሚል ነገሮችን ለማጽናትና ለማንሳት ነው የተሞከረው። እሳቸውን ባሉበት አጥቢያ ላይ ያለውን ችግርና ተቀምም በደንብ ጎልቶ ስለሚያውቁት በተለያዩ አጥቢያዎችም እንደዚሁ በሰፊ አገልግሎት ላይ ይሳተፉና የሚያገለግሉ አባት ስለሆኑ ይህንን ነገር ሰፊ ነገሮችን ተናግረዋል። የመጨረሻ ለሚሰጡን ለሚናገሩት ሀሳብ ካለ ያንን እድል ስጦትና ጥያቄዎቻችንን እንጨርስ የሚል ሀሳብ አለ። እዚህ ላይ እግዚአብሔር ይስጥልኝ እጅግ አመሰግናለው። እንደተናገሩት ብዙ አገልግሎት ስፋት ያለው አገልግሎት ማገልገል ሆኜ ሳይሆን ባሉት በጥቂት ቦታዎች እንኳን ባሉት ስራዎች የአካልና የኦንላይን አገልግሎቱ በጣም የተለያየ እንደሆነ ለመናገር ስለፈለግኩ ነው። ሁላችንም የአቅማችንን ጠጠር ለመጣል የምንሞክረውን እንቅስቃሴ ልጆቻችን እየደረሱ ነው፣ በእውነቱ እየመጡ ነው። እነሱ ይረከቡናል። አሁን እኛ በተሰባበረ ጀርመንኛ የምናስተምረው እነሱ በዚህ ሀገር ተወልደው ባደጉበት ጀርመንኛ፣ እዚህ ተወልደው ያደጉ ኢትዮጵያውያን ኤርትራውያን ብቻ ሳይሆን ጀርመናውያንም ሁሉ ወደዚች ቤተክርስቲያን መጥራት ይችላሉ። ብዙ አቅም አላቸው። ያን ግን አቅማቸውን መጠቀም የምንችለው ቦታ ሲኖሮ ነው። እሁድና ቅዳሜ ይዘናቸው የምንሄደው ሰፊ ሰዓት የምናሳልፍበት ቦታ ሲኖረን ነው ለማለት ነው። አንዱ እንደ ቦታ ጽናት የምንፈልገው ከምንም ነገር በላይ ይህኛው አገልግሎት በጣም ሰፍቶ ስለሚታየኝ ነው እንጂ ገዳም ብዙ ነው ጥቅሙ። እግዚአብሔር አምላክ እሱ ያስጀመረው እንዲያስጨርሰን ምኞቴ ነው፣ ጸሎቴ ነው። ሁላችን ልንተባበርበት ልንረባረብበት ይገባል ማለት ነው። ፈልገው እንግዲህ ፈቃደ እግዚአብሔር ይሁን። እግዚአብሔር ስትልኝ አሜን። እናመሰግናለን። እግዚአብሔር ያክብርልን። ጥያቄያችንን እንደመመለስ እዚህ ጋር ቦታ ላይ ተገኝተው የተነሱትን ሀሳብ ያላቸውን ነገሮች አጽንኦትን በመስጠት እንደ አባትነት እንደ ቤተ ክርስቲያንም ማላለቅነትም አስተዳሪነትም ምእመናኖቻቸውን እንደዚሁም ያለውን ነገር ላይ አጽንኦት ሰጥተዋል ልጆቻቸውንም እንደዚሁ በሰፊው የሚሰጡትን በረከትና የሚያስተምሩትን አገልግሎት እግዚአብሔር ለፍሬ አብክቶ እዚህ ቦታ ላይ በአንድነት ለመጎብኘት ሳይሆን ሱባኤ ተገብቶ ተምሮ አስቀድሶ ተማምሮ የሚሄድበትና በአይነቱ የሚያዩበት ቦታ እንዲሆን እግዚአብሔር አምላክ ለዚያ አድርሰን እናመሰግናለን። እግዚአብሔር ይፍትን። አሜን። ከዚህ ስለነበረ ሰዓት እግዚአብሔር አምላክ የተመሰገነውን የምትመለከቱት ምዕመናኖቻችን ይህንን ዩቲዩብም ሰብስክራይብ በማድረግ ፌስቡክ፣ ቲክቶክ እና ያሉትን ነገሮች በአጠቃላይ ሶሻል ሚዲያ እያያችሁት ያለቶ ለበሙሉ አባል እንድትሆኑ ሰብስክራይብ ሼር፣ ኮሜንት እንድታደርጉ፣ እንደዚሁም በዛ ቦታ ላይ በሚለቀቁት የኮፈንድሚ ፔፓልና በዛ የአካውንት መስቻዎች ላይ የራሳችንን ተሳትፎ ድርሻችንን አስተዋጽኦ እንድታደርጉ እንላለን። የተስፋ ሰነድና የአባልነት ፎርምንም እየሞላችሁ አባል እንድትሆኑና ተስፋ ሰነዱ ላይ እንድትሆኑ እንጠይቃለን። የመጨረሻው ደግሞ ስፖንሰር መሆን የምትፈልጉ ድርጅቶች፣ ተቋማት፣ አጠቃላይ አንደኛ ስፖንሰርሽፕ መሆን የምትችል የሚችሉ የ3 የ የ1500 እንደዚህ አጠቃላይ ጥቅል ፓኬጅ ተዘጋጅተው አንደኛ 500 ሮ ሁለተኛ 300 ሮ እና ሶስተኛ 1500 ሮ ተዘጋጅተዋል። በዚህ ቦታ ላይ ያሉትን ጥቅሞች የምናገኛቸውን በነዛ በማድረግ የምንሳተፋቸው ዝርዝር ነጥብ ተጽፈዋል። እዛን በመመልከት ሁላችንም የድርሻችን እንድናደርግ አምላካዊ ቃል ጥሪ እናስተላልፋለን። ሰለም በርሳት እግዚአብሔር አምላክ የተመሰገነ ይሁን። በቀጣይ እስክናገናኝ ድረስ እናመሰግናለን።